በስመ አብ ወወልድ በመንፈስ ቅዱስ አህዶ አምላክ አሜን። የተወደዳቸው የልዑል እግዚአብሔር ቤተሰቦች የእናታችን ቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች፣ የጻድቃን የሰማዕታት ወዳጆች በልዑል እግዚአብሔር ስም ሰላም ሰላም እላችኋለሁ። እንደምናዋላቸው እንደ ደረሳቸው እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰ የአባቶቻችን አምላክ ልዑል እግዚአብሔር ስሙ እየተመሰገነ ይሁንልን። እርሱን ጠርተን እርሷን የማነተዋት ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ እየተመሰገነ ይሁንልን። እንግዲህ እግዚአብሔር አምላካችን መልካምና በጎ ፈቃድ ዛሬ የምንማማረው 1ራሁለ ቀን የሊቀ መላኩ የቅዱስ ሚካኤልን አመታዊ ኩርን ስለምድ የምናክብረው ገና ነው። መላክ ሊቀ መላኩ ቅዱስ ሚካኤል በዚህ ዕለት ምን ያደረገበት ዕለት ስለሆነን የሚለው ዛሬ አጠራ አድርገን ማማለለ ቅዱስ ማለት ምን ማለት ነው ስንል የተለየ የተከበረ የተመሰገረ የተመረጠ ማለት ነው። ቅዱሳን መላእክት ስንልም ታዲያ የተመሰገኑ ከርኩሳን መላእክት የተለዩ ክቡራን መላእክት ማለታችን እንደሆነ ልናወቅ ያስፈልጋል። መላእክት ሁለት ወገን ናቸው፣ ብርሃናዊያን መላእክትና የጨለማ አረጋዝ እኩያን መላእክት ናቸው። ስለዚህ ቅዱስ ሚካኤል ስንል የተመረጠ ያለን ነው። ሚካኤል ማለት ደግሞ ማን እንደ እግዚአብሔር ወይም ደግሞ እንደ እግዚአብሔር ያለ ማን ነው የሚል ትርጓሜን ይሰጥናል። ይህም ታዲያ የእግዚአብሔርን ገናናነትና እርሱን የሚመስል አምላክ እንደሌለ፣ እንደ እግዚአብሔር ያለ ቅዱስ፣ እንደ እግዚአብሔር ያለ ሩሩ፣ እንደ እግዚአብሔር ያለ ኃያልና እንደ እግዚአብሔር ያለ ረቂቅ ማንም እንደሌለ የሚያመላክት ስም ነው። ከመላኩ ቅዱስ ሚካኤል ብዙ መጠሪያ ስሞች አሉ። ከነዚህ መጠሪያ ስሞች መካከል ደግሞ ስንመለከት መላከ ኃይል ይባላል። መጋቢ ብሉን ይባላል። መላከ ምክሩ ይባላል። ቅዱስ ሚካኤል የተባለበት ምክንያት ስለምንድነው ስንል እግዚአብሔር በእርሱ አማካኝነት ታላላቅ ስራዎችን በመስራት ኃይሉን ስለገለጠና ዲያብሎስን ከነ ሰራዊቱ ስላሸነፈ ነው። መጋቤ ብሉይ ቅዱስ ሚካኤል የተባለበት ምክንያት በብሉይ ኪዳን ውስጥ ከእግዚአብሔር እየተላከ ብዙ ታላላቅ ስራዎችን የሰራ በመሆኑ ይህ ስያሜ ተሰጥቶታል። መላከ ምክሩ ቅዱስ ሚካኤል የተባለበት ምክንያት እግዚአብሔር የሚሰራውን ስራ ለወዳጁ ለቅዱስ ሚካኤል ይገልጽለታልና በእርሱ አማካኝነት ይሰራል ለማለት ነው። ታዲያ ቅዱስ ሚካኤል በዚህ ሁሉ ልዕልና ላይ ትህትና እንድርቦ የያዘ በጸሎቱ ተማጽኖና በተራዳይነቱ አምኖ ለሚለምነው ሁሉ ፈጥኖ በመድረስ ከሰራዊት አጋንንት ተንኮል የሚያድን መልአክ እንደሆነ በቅዱስ መጽሐፍ ተጠቅሶ እናገኛለን። ለምሳሌ ሙሴና እስራኤልን በሲና በረሃ በዚህ በዘፀአት ምዕራፍ 23 ላይ እንደምናገኘው ማለት ነው። እነዚህም ደግሞ ሆሪዝ ምዕራፍ ምዕራፍ 14 ላይ እንደምናገኘው ነው። ኢያሱን በኢያሪኮ እንደዚሁ ኢያሱ አምስት ላይ እንደምናገኘው በትንቢተ ዳንኤል ምዕራፍ 10 ቁጥር 13 ላይ የፋርስ መንግሥት አለቃ ግን ሃና አንድ ቀን ተቋቋመኝ። እነሆ ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ በማለት የቅዱስ ሚካኤልን ተራዳይነት በማያሻማ ቃል በግልጽ አስቀምጦልን አለ። በዚህ የመጽሐፍ ቅዱስ ክፍል ላይ ታዲያ ምዕራፍ 12 ቁጥር አንድ ላይ ስንመልከት በዚያ ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል በማለት ታላቅነቱ ለሰው ልጆች ሁሉ በአማላጅነቱና በተራዳይነቱ የሚቆም እንደሆነ አሁንም በማያሻማ ቃል በግልጽ አስቀምጦልን አለ። በኦሪት የእግዚአብሔር መላክ እየተባለ የሚጠራው አብዛኛው ጊዜ ቅዱስ ሚካኤል እንደሆነ በድርሳነ ሚካኤል ተጽፎ እናገኛለን። በዘመነ ሰማዕታትን በተጋድሎ ያጸናቸው ይህ ሩ መላክ እንደሆነ በነቅዱስ ቅዱስ ፋሲለደስ እንዲሁም ደግሞ በነ ቅዱስ ጊዮርጊስ ገድላት ላይ በሰፊው ተገልጾ እንመለከታለን። በዚህም መሰረት አባቶች በኒሮ በ12 ቀን መታሰቢያው እንድናደርግ አዘውናል። ሊቀ መልዓኩ ወይ ቅዱስ ሚካኤል ዓመታዊ ክብረ በዓላት በዓመት አስራ አራት ናቸው። አስራ አራቱንም መዘከር የሚችል ካለ ሊዘክር ይገባል። አስራ አራቱንም ማክበር የማይችል ደግሞ በአመት ቢያንስ አራቱን አበይት በዓላት ህዳር አስራ ሁለት ሰኔ አስራ ሁለት ነሐሴ 12 እና ታኅሳስ 12 ተቀዝቃዛዋ ጀምሮ እንደተቻለ የአቅሙን ያህል ሊዘክር እንደሚገባ ሊቃውንተ ቤተክርስቲያን ክርስቲያን ያስብራሉ። ህዳር 12 ቀን የመላእክት አለቃ ቅዱስ ሚካኤልን አመታዊ ክብሯን የምናከብረው በአራት ዋና ዋና ምክንያቶች ነው። ዛሬ የምናከብርበት ምክንያት በዓለ ሲመቱ ወይም ደግሞ የተሾመበት ዕለት ስለሆነ ነው። ሁለተኛው ደግሞ ስለምንድነው ስንል ቅዱስ ዱራታዎስና ቅድስቲዎች ቤት የተገለጠበትና ቤታቸውን የባረከበት እለት ስለሆነ ነው። ሶስተኛው የመላእክት አለቃ ቅዱስ ሚካኤል በባህር ሲጓዙ የተጨነቁትን ሰዎች የተራዳበት ዕለት ስለሆነ ነው። አራተኛው ደግሞ እስራኤልን ከግብፅ እየመራ ወደ ሀገራቸው ያስገባበት ዕለት የሚታሰብበት ዕለት ስለሆነ ነው። ስለዚህ በእነዚህ በአራቱ ዋና ዋና ምክንያቶች ዛሬ የገና ነው መላክ ሊቀ መልዓኩ የቅዱስ ሚካኤልን አመታዊ ክብሩን በታላቅ ድምቀት እናከብራለን። የመጀመሪያው ምክንያታችን በዓለ ሲመቱ ወይም ደግሞ የተሾመበት እለት ስለሆነ ነው ብለናል። ህዳር 12 ቀን ታላቁ መልአክ ቅዱስ ሚካኤል በእዮር ባለችው በአራተኛይቱ ከተማ በሚኖሩ ሃይላት በተባሉና እነዚሁም ደግሞ በአስሩ ነገደ መላእክት ላይ አለቃ ሆኖ የተሾመበት ዕለት ነው። እግዚአብሔር ሳጥናኤልን በትዕቢቱ ምክንያት ከስልጣን ገፎ ወደ ምድር ሲጥለው ቅዱስ ሚካኤል በእርሶ ቦታ በአስሩ ከተማ በመቶም ነገደ መላእክት ላይ እንደተሾመ አክሲማሮስ ውስጥ በሚባለው የቤተ ክርስቲያናችን መጽሐፍ ላይ በደንብ በግልጽ ተቀምጦልናል። በብሉይ ኪዳን የእግዚአብሔር ሕዝብ የተባለውን እስራኤል ዘስጋን ሲራዳና ሲጠብቅ እንደነበረ ተጽፎ እናገኛለን። መላኩ ቅዱስ ሚካኤል ለኢያሱ በኢያሪኮ ምድረ በዳ እንደተገለጸለት፣ ኢያሱ አምስት አንድ ላይ ስንመለከት እንዲህ ይላል። ዓይኑን አስቶ ተመለከተ፣ እነውም የተመዘዘ ሰይፍ የያዘ ሰው በፊቱ ቆመ። ኢያሱም ወደ እርሱ ቀርቦ ከእኛ ወገን ነህ ወይንስ ደግሞ ከጠላቶቻችን ወገን ነህ አለ ከዚህ በኋላ እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁንም ወደ አንተ መጥቻለሁ አለው ይላል ደግሞ ቅዱስ ዮሐንስ ስለ ቅዱስ ሚካኤል እንዲህ አለ በሰማይም ሰልፍ ሆነ ሚካኤልና መላእክቱ ዘንዶው ተዋጉት ዘንዶውም አልቻላቸውም ከዚያም በኋላ በሰማይ ቦታ አልተገኘለትም ይላል ራእይ 12 ቁጥር 7 ላይ ነቢዩ ዳንኤልም እንዲህ አለ በዚያ ዘመን ስለ ሕዝብ ልጆች የሚቆመው ታላቅ አለቃ ሚካኤል ይነሳል አለ በትንቢተ ዳንኤል ምዕራፍ 12 ላይ። ስለዚህ በዚህም ምክንያት የመላኩ ስልጣን በመላእክት ላይ ብቻ ሳይሆን በሰዎች ልጆችም ጭምር ላይ እንደሆነ ልናወቅ ያስፈልጋል። ሁለተኛው ምክንያታችን ደግሞ ዱስ ዱራታዎስ እና እንደስ እቴዎ በሳቤ የተገለጠበትና ቤታቸው በበረከት የሞላበት የባረከበት ዕለት ነው። ታሪኩ እንደምንድ የሚለውን ስንመለከት የእግዚአብሔር ወዳጅ የሆነ ስሙ ዱራታዎስ የሚባል አንድ ሰው ነበረ። የሚስቱም ስም ታዲያ ቴዎ ብለት ወይም ደግሞ ቴዎ በስታ ትባላለች። እነርሱም ሁልጊዜ አለማቋረጥ የዚህን የከበረ መልአክ የሚካኤልን የበዓሉን መታሰቢያ ያደርጉ ነበር። አገር ውስጥ ችግር ሆነ፣ ገንዘባቸው ሁሉ አለቀ። እነርሱም ተቸገሩ፣ የሀገሩ ሰዎች ሁሉ ተቸገሩ። በዚህ ጊዜ ረሃብ በመሆኑ ችግር በመሆኑ የተነሳ ለመላእክት አለቃ ለቅዱስ ሚካኤል ለበዓሉ መታሰቢያ የሚያደርጉት ናጡ። ከዚህ በኋላ ዶርታዎስ የቅዱስ ሚካኤልን ዝክር ከማቋረጥ ልብሴን ብሸጥ ይሻላል ብሎ ልብሱንና የሚስቱን ልብስ ሊሸጥ ወጣ። በዚህ ጊዜ የመላክ ታለቃ ቅዱስ ኒካኤል በታላቅ መኮንን አምሳል ለዱራታዖስ ተገለጠለ። ቅዱስ ዱራታ ዱራታዖስን ወደ በጎች እንድሄድና በርሱ ዋስትና በአንድ ዲናር አንድ በህ እንዲወስድ አዘዘው። ሁለተኛም ደግሞ ወደ ዓሣ አክማቼዶ አንድ ዓሣ እንዲወስድ አዘዘው። መልአኩም ወደ በይ ሳትደርስ የዓሣውን እንዳትቀድ ብሎ አስጠረቅቀው። እዚህም በተጨማሪ ወደ ባለስንዴም እንዲሄድና የሚሻውን እንዲሁ በእርሱ ዋስትና እንዲወስድ አዝዘው። ዱራታውስም ቅዱስ ሚካኤል እንዳዘዘው አደረገ። ከዚያም በኋላ ቅዱስ ሚካኤል ያለውን ሁሉ አድርጎ ወደ ቤቱ ሲመለስ ቤቱ በበረከት ተሞልቶ ተትረፍፎ አገኘ። በረከት ሁሉ ቤቱ ተሞልቶ አገኘው። በዚህ ጊዜ እጅጉን አደነቀ። የዚህን የከበረ መልአክ የበዓሉን መታሰቢያ እንዳስለመዱ አደረገ። ምንም ሳይጎልበት በቤት ከሚያደርገው በበለጠ አድርጎ የበዓሉ መታሰቢያ አደረገ። የተራቡሮዎችን ጠርቶ መንግባቸው ወደ ቤታቸው ማሰናበታቸው። ከዚህ በኋላ ታዲያ ለዶሮታውስና ለሚስቱ ቅዱስ ሚካኤል ለሁለተኛ ጊዜ ተገለጠላቸው። ዱራታ ወስድም ታዲያ ቅድም የአሳውን ሆድ ወደ ቤት ሳትሄድ ቤት ሳትደርስ እንዳትቀደው ብሎ አስጠንቅቆት ነበርና፣ አሁን ሁለተኛ ጊዜ ከተገለጠለት በኋላ የአሳውን ሆድ እንዲሰረት ካዘዘው በሰነት ተቃውም ጊዜ ሶስት መቶ የወርቅ ዲናር በአሳ ሆድ ተገኘ። አስተውሉ እግዚአብሔር፣ ቤተሰቦች በእውነት ክብር ለአምላካችን ይሁን። ሶስት መቶ የወርቅ ዲናር በአሳ ሆድ ተገኘ። ቅዱስ ሚካኤልም ታዲያ ዱራታ ወስድና ቴዎጵስታን እንዲህ አላቸው፣ ከዚህ ዲናር ወስዳችሁ ለባለ በጉ ለባለ ዓሳውና ለባለ ስንዴው ዕዳውን ክፈሉ፣ አላቸው። ዕዳውን ከከፈላችሁ በኋላ የቀረውን እንደ ደግሞ ለፍላጎታችሁ ይሁናችሁ አለ። ከዚህ በኋላ እግዚአብሔር አስባችኋልና በጎ ስራችሁን መስዋዕታችሁን መስዋዕታችሁን ተቀብሎላችኋልና፣ በኋላኛውም ዘመን መንግሥተ ሰማያትን አዘጋጅቶላችኋል አላቸው። በእውነት ክብር ለአምላካችን ይሆን። እንዲህም ካላቸው ኋላ ባርኳቸው ከእነርሱ ተሰወረ። ሶስተኛው ምክንያት ደግሞ የመላእክት አለቃ ቅዱስ ሚካኤል በባህር ሲጓዙ የነበሩትን የተጨነቁትን ሰዎች የተራዳበት ዕለት ነው። ይህ ደግሞ ታሪኩ ምንድነው ስንል በአንድ ዘመን ብዙ ሰዎች ከግብፅ አውራጃ ወጥተው ወደ ባህር ማዶ ሄዱ። ከዚህም በኋላ ታዲያ ከባህሩ በደረሱ ጊዜ በመርከቡ ላይ ተሳፍረው ከየብሱ ጥቂት በራቁና ወደ ባህሩ መካከል በደረሱ ጊዜ ጽኑ ንፋስ ተነሳባቸው። ለመስጠም እስከሚደርሱ ድረስ፣ እስከሚገለበጡ ድረስ ዐውሎ ንፋስ ተነሳባቸው። ከባድ ማዕበል ተነሳ፣ ከባድ ሞገድ ተነሳ። በዚህ ጊዜ የተጨነቁ የማዕበሉ ሞገድ እየጨመረ እየጸና ከፍ አለ። ታላቅም ማዕበል መጥቶ ሊገለብጣቸው ደረሰ። በዚህ ጊዜ አሁን የሞት መጋረጃ አይናችንን ሸብሮታልና ፍጹም የጥፋት ጥላን አይጠናልና፣ ብለው በፍጹም ልቦናቸው ወደ እግዚአብሔር ያጩ። በመርከብ ውስጥ ያሉት ሁሉ ጽኑ ለቅሶ እያለቀሱ መራራ እርባ እያፈሰሱ ወደ እግዚአብሔር ጮሆ አለቀሱ፣ አነቡ። ገና መላክ ሊቀ መላኩ ቅዱስ ሚካኤል እንዲያድናቸው ወደ ስም ተባል ጸኑ፣ አነቡ፣ ጮሁ፣ ከባሕር ጽኑ ማዕበል ከሞት ያድናቸው ዘንድ ያን ጊዜ በዚያ ሰዓት እግዚአብሔር የልቡናቸውን ሀዘን ልመናቸውን ሰማቸው ያን ጊዜ ይረዳቸው ዘንድ ቸር መላኩን ሚካኤልን ላከላቸው የመላእክት አለቃ ቅዱስ ሚካኤል ከሰማይ ወረደ መርከቡን በእጁ ሳበው በመርከቡ ውስጥ ያሉትን ወደ ሳወጣቸው በደህና ተሻገሩ ክፉ ነገር ጥቂት እንኳን ሳይነካቸው ምንም ሳይሆን በደህናቸው ወጡ በእውነት ዛሬ ብለኛ ለሁላችን ገና ነው መላክ ሊቀ መልዓኩ ቅዱስ ሚካኤል ሊረዳን ከሰማይ ይውረድልን አራተኛው ደግሞ እስራኤልን ከግብፅ እየመራ ወደ ሀገራቸው ያስገባበት ዕለት የሚታሰ ማሰር ስለሆነ የምናከብረው በእነዚህ በአራቱ ዋና ዋና ምክንያቶች ነው። እስካሁን ሳልጠብቆ ያስተማረን የመከረን ገጸን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁንለን የስማን ሆነ በዚህ ለልጎናችን ያሳድርበን ይቆያል።